ስራዬ ራሱ ፋታ የለኝም። እናቴ አንቺ ጋር እንኳን የት ነሽ የት ልባባል፣ አስሬ መደወልም የለብኝም ኮካ። ስለዚህ እዚህ ጋር ይብቃ ማለት እንደዚህ እንደዚህ

ሰላም እንዴት ናችሁ? የጽጌ ራያል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ሰሞኑን ትንሽ ጠፍቻለሁኝ ይቅርበሉኝ። ሁልጊዜ እየጠፋሁ እየመጣሁ ይቅርበሉኝ ምናምን እያልኳችሁ ነው እና ደጋግሞ እናንተም ማስቸገር ከባድ እየሆነ ነው እና ዛሬ እንግዲህ የመጣሁበት ምክንያት ምንድን ነው፣ አጋጣሚ አስቸኳይ ባስቸኳይ እንድንገናኝ ፍቅረኛ እጮኛ ይፈልጋል። እና ደግሞ በመነቀሴ ዙሪያ በዛ ዙሪያ ነው እኔን ማናገር የፈለገው። ያው እንግዲህ ሰሞኑን ጠፋሁበት ምክንያት ታውቃላችሁ? በጣም አሞኝ ነበረ፣ ንቅሳቱ ማለት ነው። በጣም አሞኝ ነበረ እና በቃ እጄ ሁሉ አይሰራም ነበረ እና አሁን ግን በጣም ተሽሎኛል። ብዙዎቻችሁ በውስጥ የጠየቃችሁ ነበር ደህንነቴ፣ ደህና ነኝ። አሁን በደንብ ተሽሎኛል። ትንሽ ትንሽ ስሜት አለው ግን ያባለፈውን ያህል አልነበረም። ቪዲዮም ምናምን ያልቀረጽኩትም ለዛ ነው። ግን ደግሞ ዛሬ በአስቸኳይ እንድንገናኝ ስለፈለገ እና ደግሞ ያው እናንተ መምጣት ስላለባችሁ ነው ማለት ነው። ወደ ቢሮ እየሄድን ነው ማለት ነው። ዛሬ እንግዲህ የሚሆነው በማድረጌ ትንሽ የደበረው ይመስለኛል። ትንሽ ሳይሆን የደበረው ይመስለኛል ምክንያቱም በነበረው ግርግር በጣም ደብሮታል። ምናምን አልፈልገውም ይሄን ግርግር፣ ለምን እንደዚህ ያደረግሽ? ምናምን ነገር ብሎ ተቆጥቶኛል። ግን ደግሞ ነገሮችን ለማስረዳት ሞክሬያለሁኝ ምክንያቱም ከኔ የሚጠበቅ ነገር ስለሆነ ማለት ነው። እና አስረድቼው የተረዳኝ ይመስለኛል። ስለዚህ ዛሬ ግን ሄጄ የሚለውን ነገር አብረን እንሰማለን ማለት ነው። ከእናንተ እኩል እምሰማ ይሆናል ማለት ነው። እና ደግሞ ከተገናኘን ሶስት ቀን ሆነን ምክንያቱም እንዳልኳችሁ ነው። በየቀኑ መውጣት አልቻልኩም ነበር ከቤት እጄን በጣም አሞኝ በረ ማለት ነው። ታቱ እንደምታስቡት ቀላል አይደለም። በጣም ነው በጣም ከባድ ነው። በጣም ነው የሚያመው ምናምን እና በዛ ምክንያት ነው ያልተገናኘ ነው ማለት ነው። ባለመገናኘታችን ቅር እንደተሰኘና እንዲሁም ደግሞ በመነቀሴ በጣም ብዙዎቹ እንዳስቆጣ አውቅ ያለው ሰምቻለሁኝ። በጣም ብዙ ሰዎችን፣ ቤተሰቦችን፣ ጓደኞችን እንዲሁም ደግሞ እጮኝን ጨምሮ ማለት ነው በጣም ብዙ ሰዎች ተቆጥተዋል። ነገሮች የሚያስቆጡ ሳይሆን የበለጠ ደስ የሚያሰኛቸው ስለመሰለኝ ይህን ነገር ያደረግኩት። ግን ደግሞ አንዳንዴ የምጠብቁት ሳይሆን የማጠብቁት ነገር ይሆናል ማለት ነው። እና በጣም ያናዳል ምክንያቱም እኔ የጠበቅኩትና ፊድባኩ የተመጣጣኝ ነገር አይደለም። መስለ ለመናገር ከተመልካቾች የሚያገኘት ፊድባክ እንደጠበኩት አልነበረም። ግን ደግሞ ያው ያመናችሁበትን ነገር ካደረጋችሁ ያን ያህል ሊቆጫቸው አይገባም ብዬ ነው ማስበው። ስለዚህ ኤኒዌይስ፣ ቢሮ ንግባና የሚለውን ነገር አብረን እናያለን ማለት ነው። አብረን እንሰማለን። ያው ግዴታ ማክበር አለብኝ። ምክንያቱም አብራችሁ ቀሪ ጊዜያችሁን፣ ቀሪ ዘመናችሁን አብራችሁ ለምታሳልፉት ሰው ምን አይነት ሰው መሆን አለባችሁ የሚለውን ከዚህ ጀምሮ ነው የምንሰራው ማለት እሱ እኔ እኔ እሱ የምንሰራው ማለት ነው። ስለዚህ ይሄን ነገር ለማድረግ ደግሞ ግዴታ ትእዛዝ መቀበል አለብኝ። ትዛዞችን ማክበር አለብኝ። እሱም ደግሞ ኔ ትዛዞችን እንደሚያከብረው ማለት ነው። እንግዲህ ሰዓት ስለሌለው እና ጊዜ ስለሌለው ዛሬ እንግዲህ ቢሮ ነው የምንሄደው ማለት ነው። እንግዲህ የሚፈጠረውን ነገር አብረን እናያለን። እናንተ ምን አብረችኝ ደርሰናል። ሰላም ቆየሁ። ብዙም አልቆየሁም። ምነው፣ ደህና ነህ? አንቺ እራስሽ ደህና ነሽ? ምንድን ነው እየሰራሽ ያለሽው? ማለት ምን አጠፋሁ? እንዴት ምን አጠፋሁ ትይኛለሽ? አታውቂም? ምሳሌውን ሥራ ማለት በዚህ ልክ ያስቆጣ

እስከ መለያዩት ማሰብ የተጫበጭ ኳቻች ከዚህ በፊት ስልክሉ ነሳ ስደውልል ጭራሽ በሁለት ቀን በሶስት ቀን እንገናኛለን። እንዴት ሊሆን ይችላል ማለት አልገባኝም። ጥሩ ነው እንጂ አብሮን ከሚሆን ሰው ጋር ነው እንደ ልጅ ለምን አታየውም? የሚለውን ምን እንደ እያወራን እንደሆነ እኔ ሚዲያውም መካከል ጀምር አይደለም። ሚዲያውዚበች እንደዚህ ነው። ቪዲዮ ላይ አልጉባ ያልኩሽ የነበረው ያው በሄድኩበት በገባሁበት ነው። አዎ፣ ግን ይኸውልህ ተኝተኝ እንጂ ምንም የሚሆን ነገር አልመሰለኝም እኔ። አንቺ ሻው ትዳር ይዘሽ ቤት የምትመሪው ምን አድርግ ያለው፣ ይሄን የልጅ ስራ የምትሰሪው? ይሄ የልጅ ስራ እንዴት ሊሆን ይችላል? እንዴት ነበር? እንደተረዳሁ አልገባኝ። ይሄ ጥፋት ሊባል አይችልም። ምን ጥፋት ነው? አይ ማን ሊባል አይችልም። አላቀም በሶስት ቀን በአራት ቀን የተገናኘን ደሞ ቀድሜ ባለምናገር ጥሩ ነበር። ስልክ ሲደወል ይነሳል። ሰማለው፣ ቪዲዮውን ሰማለው፣ ምን እንደሚደረግ ሰማለው። እንዲሁ የልጁን ጉዳይ ለእኔ ታይልኝ አልኩሽ፣ በቃ ወይንም እንዴ፣ በማስተካከሉ አስተካክለዋል። አይ እሱማ አንተ ከሚደርስ ነገር አይደለም እኮ እኔ ብቻ መፍታት የምችለው ነገር ነው። ሊሆን አልቻለም። ይሆናል። ለምን አይሆንም? ለምን እንደዛ ብለታስባለ? እየሞከርኩ እኮ ነው ነገሮችን ለማስተካከል። ባለፈው ከእሱ ጋር ወጣው፣ በቃ አንችን ሲነካ እኔ እንደሚነካ ነግሬዋለሁ። እሱማ ግን ልጁ አይሰማም። ማድረግ እንችላለሁ። እኔታ ዛነበርጀያሌላልጫቶን አይደለም። ለምን እንደዛ ሳስበዋለሁ? እንደዛ አይደለም እ ማለት እኔ በዚህ ልክ የሚያስቆጣ አልመሰለኝም። እንደውም የበለጠ ደስ የሚልህ መሰለኝ። ልጅ መሆን እና ትልቅ መሆን ውስጥ እኮ ምንም ልዩነት ሊኖር አይገባም። በተለይ እኔ ባደረግኩት ነገር አንቺ የምታደርጊው በሙሉ እኔን ይነካኛል። ኩርሳው ግን ደግሞ ይህ ነገር በማድረግ አልመሰለኝም ያልሽ በቃ የሆነ ቦታ ላይ ቢቆም ይሻላል። ምንም የሚሆን አልመሰለኝም። አይ መለየት ያለብን መሰለኝ። ከዚሁ ከዚሁ ከዚሁ እንዴት እንዴት አልሆነማ። ሽማግሌውም አልተላከም። አንቺም ሰይ ታይ ታይ ታይ እንጂ

እኔዲሁ እኮ ጥፋት ሊሆን አይችልም ነው እያልኩ ያለሁት ስተባዛ ለምን የኔ ሰው ነብዬ በማሰብ ነው ጥፋተኛው የሚያስብላኝ። እንደዛ ከሆነ ልብሽ ላይ ለይ መቀመጥ ያለብኝ እንጂ እዚህ ላይ ለሰው እይታ አይደለም፣ ወይም ደግሞ ለዛኛው ማብሸቂያ አይደለም። የኢስላም ምሶም በሙሉ ስለዚህ እኔ አልመሰለኝም፣ የሚሆን አልመሰለኝም። ከጎንሽ ግን አለ። አሁን እንደሆነ አስብኝ ሚዲያው ተከታታይ የሚሰጠው ኮሜንት ይው ዘም ማለት ነው። ቪዲዮ መልቀቅ ብቻ አይደለም። አይ ይኸው አለው እኮ ሁሉንም ነገር እከታተላለሁ። ምክንያቱም እኔ ሶሻል ሚዲያ ላይ የሚሰራ ሰው ነኝ። ለዛ እኮ ነው መስራት ብቻ አይደለም የሚመጣው ፊድባክ የሰው አስተያየት ምን ይላል ዴ ምን ይላል፣ በመነቀስሽ ምን እያለ ነው ያለው ሰው? አይ ሰው እንዴት የኔ ኑሮ ሊኖር ይችላል? ዛሬ እኮ ዓለም አንድ መንደር ነች ትባል። በዚህ ነው አንቺም እዛ አንቺም ሰሩ ዓለም ላይ ሰባ በሙዚ ነው ደስ ይላል እኮ እያልኩ ያለሁት የእኔ ህይወት በኮመንት የተመሰረተ ነገር አይደለም። ሰው በጣም ብዙ ነገሮች ሊል ይችላል። ስርዓት ያስፈልጋል። ከስርዓት ውጭ ምንም አላደረኩም። ይሄን ነገር ነው አንተ መረዳት አልቻልኩም። ከስርዓት ውጭ ምንም አላደረኩ ደሞ ችግር ሰቀሽ እንደሆነ ድርቅ ምንም ነገር አለሽ አጥፍቼ ያለው እንዴ በዚህ አልመሰለኝም፣ መሰለኝም እንደዚህ አልመሰለኝም። ከጠፋሁ አጠፋሁ፣ ይቅርታም የለም አንሽና ፍጥሽ ነው ተከረከረሽ ስለዚህ ስለዚህ ቢበቀነሽ ከዚህ በላይ ምን ሊሆን? ስራ ስመጣ ስልክ እንኳን ሲደወል አንሺ ለግሜ መደውል አልፈልግ ደቂቃ ነው። ስልክ አይነሳም። እኔ ለአንቺ ገና ልጅነትሽን አልጨረሽም መሰለ ከጓደኞችሽ ጋር ከዛ ጋር ብሽሽቅ ምን ያደርግልሻል? አሁን ወደ ትዳር ልገቢ እኮ ነው። ስለዚህ ይኸውልሽ፣ ይሄ ነገር የሚሆን አይመስለኝም። እኔ በደንብ አውጥቼ አውርጄ አስቤበት ነው፣ መቆም አለበት። እንዲህ ስልሽ ግን እንዲህ ስልሽ አረዳሽም ከጎንሽ አልሆንም ማለት አይደለም። ገባሻለ? ስለዚህ እዚህ ጋር ይብቃ ይብቃን ማለት እንለያይ? እስካሁን በጣም ምናምን እንደ ቀላሉ እንደዚህ በጣም ለገባ ያልኩት ልጅ እንዴት

ሶሻል ሚዲያ ላይ እስከሰራን ድረስ ኖርማል ነው። እንደዚህ አይነት ነገር ያጋጥማል ብዬን ያለፍኩት እንጂ አንተ በዚህ ልክ ይሰማሃል በዚህ ልክ ብህን ይነካል ብያል ለሚያደረግኩት ይህን ነገር አጥፍቼን ከሆነ ይቅርታ፣ ይቅርታ፣ ይቅርታ፣ ይቅርታ። እኔ ከአንቺ ጋር ኮመላ ያስፈልግ ያለለም ኮመላየት ካልፈለግ። ታዲያ ግን የምትሰሪው ስራ እዚህ ላይ ካልተቀጨ አይሆንም ማለት በቃ ላውቁ ሶሻል ሚዲያ ላውቁ አላልኩም። በፊትም አላልኩሽ ነው እሺ አሰሪ ግን አንቺ ልክ እንደዚህ ታቱ፣ እንዴት እንዴት ነቀሻለሽ? እንዴት እንዴት በምን በምን ነው እኔ አንተን የበለጠ የሚያስደስት ነው መሰለኝ። ነገር ግን ካደረኩት በኋላ በቃ ደበረክ። ስለዚህ እሺ ምን ላድርግ? እሺ እሺ የመጨረሻ ምትሻል ምትሻል። ግን ይሄን እንትይ ዝም ብሎ አይደለም። መጀመሪያ እዚህ ተነቀሽ፣ ታው ታስጠፋለሽ፣ ታስጠፋለሽ። አዎ እንዴት እንዴት እኔ

አንድ ነገር እኮ የሚያስደስትን ነገር ነው። ምን አድርገው እኔ ደስ ካላለሽ እተዋለሁ በቃ መስሎኝ ላደርግ ይችላል። መጀመሪያ ስነግር ግን አጠፋለሁ። አሁን ለማንኛውም አንድ

በቃ ቶሎ አጥፊ። እሺ እሺ በቃ አጥፍቻለሁ። ብዙም አይደገም። ምን ስታት የሰራው ይመስል በቃ ይቅርታው። እኔ በዚህ ልክ የሚያስቆጣ ስላል መሰለ እና ፕሊስ፣ ይቅርታ ለራሳችን ስንል ነው። እሺ በቁጣ ምን ብል፣ ለራሳችን ስንል ነው ለወደፊታችን ካሁን፣ ካልተስተካከለ አይሆንም። እሺ ሰዎች፣ ነገሩ በዚህ ልክ የሚያስደብርሀል መሰለኝ ነበረ። አጥፍቻለሁ ማለት ነው። በእኔ አዘናችሁብኝ ወይም ደግሞ የከፋችሁ ሰዎች ልትኖሩ ትችላላችሁ እና ይቅርታ፣ ይቅርታ። ከይቅርታ በላይ ምን ነገር የለም እና አሁን ስለደብረኝ መኪና ውስጥ ወይ እናወራ ተረጋጋሁ በኋላ አወራቸዋለሁ። እራሱን እኮ ነው የተነቀስኩት። እኔ አጥፍቻለሁ? ሌላ ሰው የተነቀሽ ቢሆን ወይ ከሌላ ሰው ጋር ታይቼ ቢሆን ወይ የሆነ ነገር አድርጌ ቢሆን ምንም ያደረኩት ነገር የለም። አሁንም ጥፋቴን እያመኩ አይደለም ነው ወይስ እኔ ብቻ ነኝ ጥፋተኛ? እንዳልሆንኩ እኮ የሚሰማኝ እሱን እኮ ነው የተነቀስኩት። እንደውም ፕራውድ ነው ማድረግ ያለበት በእኔ። ለምንድን ነው ለምንድን ነው እንደዚህ ነው ነው በጣም አይገባኝ፣ ግራ ይገባኝ። በጣም እንደዚህ ይለኛል ማለት እኔ ጥፋተኛ ነኝ። ሁሉም ሰው በዚህ ልክ ስለተከራከረ ኢነርጂ ነሮ ስለተከራከረ ሀሳቦች ስላሉት ምናምን ልክ ነው ማለት አይደለም እንዴ! የሚወራ ጉዳይ ያልሆነ ሀሳብ የሌላቸው ነገሮች ስንት እውነት አለ። በቃ